ጥና ስትልን ወደ ምሽቱ የስፖርት ዘገባ እናልፋለን። ይሁን አስተሹ በለኝ። በአትሌቲክሱ ዘርፍ የሚታዩት እንቅስቃሴዎች በተመለከተ አትሌቶች፣ ማናጀሮችና ተወካዮች ህግና ደንቡን ጠብቀው መንቀሳቀስ እንዳለባቸው አትሌቲክስ ፌዴሬሽን አሳሰበም። ፌዴሬሽኑ ከአብርታች መድኃኒት ጋር በተገናኘ እነዚህ አካላት ጥንቃቄ እንዲያደርጉና ከፌዴሬሽኑ ጋር ተባብረው እንዲሰሩም ጠይቋል። ምስራች የኢትዮጵያ አትሌቲክስ ፌዴሬሽን በአሰራሩና በጸረ አበረታች ምናይነት ግንዛቤ ዙሪያ ከአትሌቶች ከማኔጀሮችና ከተወካዮቻቸው ጋር ተወያይቷል። ከዚህ ቀደም ማኔጀሮች ህግና ደንብን ተከትለው አለመስራትና ና የብዙዎች መገለጫ ባይሆንም ከፌዴሬሽኑ ጋር ተባባሪ ሆኖ አለመስራት ተስተውሏል። አሁን ግን ፌዴሬሽኑ ወደ እርምጃ ለመግባት እንደሚገደድ የፌዴሬሽኑ ፕሬዚዳንት ሻለቃ አትሌት ኃይሌ ገብረስላሴ ተናግሯል። ደንብና መመሪያ ማክበር የሚለው ያው የግድ ነው። ዲሲፕሊን የሌለው ሯጭ፣ ዲሲፕሊን የሌለው አሰልጣኝ፣ ዲሲፕሊን የሌለው ማናጀር፣ ዲሲፕሊን የሌለው ቡድን ይዞ መሄድ ይከብዳል። በቃ ዋናው በስፖርት ዲሲፕሊን በቃ ቁጥር አንድ። በአየር ላይ ሊንሳፈፍ ይችላል። በቃ ሁለት ወርቅ አስር ወርቅ ዞሊን ሊመጣ ይችላል። ዲሲፕሊን ከሌለው አም ሶሪ አም ሶሪ ልንል ነው። በኢትዮጵያ ስም የሚሮጡ አትሌቶች በፌዴሬሽኑ እውቅና ይኖራቸው እንደሚገባም ተገልጿል። በአትሌቶች በማኔጀሮችና በተወካዮቻቸው መካከል የሚደረገው ስምምነት ህጉን የጠበቀ መሆን ይኖርበታለም ተብሏል። ማናጀሪያም አትሌቲም መፈለግ ነው። ነገር ምንድን ነው? ውል ስትዋዋሉ አውቀ መፈረም አለብ። ማንበብ መቻል አለብ ካልሆነ ደግሞ ፌዴሬሽን መጥታ አስተርጉም ማለት ነው። ከአበረታች መድኃኒት ጋር በተገናኘ አትሌቶችን በማስተማርና በማሳወቅ ረገድ ማኔጀሮችም ሆኑ ተወካዮቻቸው ኃላፊነታቸውን መወጣት አለባቸው። አትሌቶችም ራሳቸው ሊጠብቁ እንደሚገባ ተገልጿል። ማኔጀሮችም አሉ ያሏቸውን ችግሮች አንስተዋል። ህግ ያስፈልጋል። አዎ እዚህ ማኔጅመንት ኮንትራት ላይ አትሌቱ ወዶ ይፈርማል፣ ተረርቶ ይፈርማል። ከዛ ልክ አመቱ ሳይጨርስ ይሄ አልተመቸኝም እንደዚህ ሆኜ እንደዚህ ሆኜ ምክንያት ነው የሚያመጣው አክሽን ያስፈልጋል እዛ ጋር ችግሮችን በመቅረፍ ምቹ ሁኔታ ለመፍጠር ጥረቱን አጠናክሮ እንደሚቀጥል ደግሞ ፌዴሬሽኑ አሳውቋል የእኛ አቋም ፌዴሬሽኑን የማስተካከል አትሌቱን የተመቻቸ ሁሉም እኩል ሜዳ እንዲያገኝ ብቻ የማድረግ ስራ እንደሆነ እወቁት አንዱን የማስፈራራት አንዱን የመትከል አንዱን የመንቀል ስራ የለም አስራ ስድስት ውስጥ ለመግባት የሚደረገው የዩሮፓ ሊግ ጨዋታዎች በተለያዩ ከተሞች ይካሄዳል ማንቸስተር ዩናይትድ የፈረንሳይን ሴንት ኤቴን የሚያስተናግድበት ጨዋታም ትኩረት አግኝቷል ማንደፎ ታደሰ የማንቸስተር ዩናይትድ የምንጊዜም ከፍተኛ ጎል አስቆጣሪ ዋይኒ ሩኒ እና የአማካይ ተከላካዩ ማይክል ካሪክ በዛሬው ጨዋታ እንደማይሰለፉ ተረጋግጧል። ምክንያቱ ደግሞ ባጋጠማቸው መጠነኛ ጉዳት ነው ብለዋል አሰልጣኝ ሆዜ ሞሪኖ። ዩናይትድ ከአል ሲቲ ዜሮ ለዜሮ ባጠናቀቀበት ጨዋታ ጉዳት ያጋጠመው ተከላካዩ ፊል ጆንስ ለዛሬው ጨዋታ ለመድረሱም እውነት ሆኗል። ዛሬ ምሽት ማንቸስተር ዩናይትድ በሜዳውና በደጋፊ ፊት የፈረንሳዩ ሳይንቲቴንን ያስተናግዳል። የሁለቱ ጨዋታ የተመልካችን ትኩረት የሳበው የሁለቱ ወንድማማቾች ልዩነት ነው የፖል ፖግባና ፍሎረንቲን ፖግባ ፍልሚያ መመልከት የዛሬው ጨዋታ ልዩ ገጠመኝ ተብሏል። ፖልም እየሳቀ ነው እርግጠኛ ነኝ ፍሎረንቲንም ይስቃል። አንዳንዴ በእግር ኳስ ላይ ያጋጥማል። ምናልባትም በሁለቱ ግንኙነት ጭንቀት ሊሰማት የሚችለው እናታቸውን ነው። ይሄ ደግሞ ጤነኛ ነው። ከሁለት አንዱን ለመምረጥ ትቸግራለች፣ ነጥብ ቢጋሩም ትፈልጋለች። ፖርቹጋላዊ አሰልጣኝ ሆዜ ሞሪኖ አስተያየታቸውን ሰጥቷል። ዩናይትድና ሴንቲቴን በአውሮፓ ዋንጫ የተገናኙት ከዛሬ አርባ ዓመት በፊት ነው። ዩናይትድ በሜዳው ሁለት ለዜሮ ከሜዳ ውጭ አንድ ለአንድ ተለያይቷል። የፈረንሳዊ ክለብ ሴንቲቴን በአውሮፓ ዋንጫ ባለፉት ካካሄዳቸው አስር ጨዋታዎች በአንዱም አልተሸነፈም። ሞሪኖ ደግሞ በአሰልጣኝነት በሜዳቸው ካካሄዳቸው አስር የአውሮፓ ዋንጫ ጨዋታዎች ስምንቱን አሸንፈዋል። በሌላ ጨዋታ የሰሜን ለንደኑ ክለብ ቶትናም ከሜዳ ውጪ ጌንትን ይገጥማል። ከቶትናም በኩል ዳኒ ሮዝ፣ ኤሪክ ላሜላ እና ቬርቶገን በጉዳት እንደማይሰለፉ ታውቋል። ሞንቼ ግላድባ ከፊዮሬንቲና፣ ክራንስኖዳር ከፊነርባቼ የዛሬ ሌሎች መርሃ ግብሮች ናቸው። ዛሬ ምሽት ከሚካሄዱት የዩሮፓ ሊግ ጨዋታዎች ኤቢሲ ኦስማን ሊስፖር ከኦሎምፒያኮስ የሚያደርጉትን ጨዋታ ከምሽቱ ሶስት ሰዓት ጀምሮ በኤቢሲ ሶስት ያስተላልፋል። እንድትከታተሉ እንጋብዛለን። እንግሊዛዊው ዳኛ ማርክ ላተንበርግ የእንግሊዝ ፕሪሚየር ሊግ ዳኝነትን ሊያቆሙ እንደሆነ ተነገረ። በዓለም አቀፉ እግር ኳስ ማህበር ፊፋ የኢንተርናሽናል ዳኝነት ማዕረግ ካገኙ 11 አመታትን ያስቆጠሩት ክላተንበርግ በ2016 የዓለም ዋንጫ ታላላቅ ጨዋታዎችን መርተዋል። ዛሬ ቢቢሲ ባወጣው ዘገባ የ41 አመቱ ክላተንበርግ ወደ ሳውዲ አረቢያ ሊያቀኑ እንደሆነ ማስነብበዋል። የቀድሞ የእንግሊዝ ፕሪሚየር ሊግ እውቅ ዳኛ ሃዋርድ ዌብ በሳውዲ አረቢያ የነበራቸውን የዳኝነት ኃላፊነት መልቀቃቸውን ተከትሎ ቦታውን ሊተኩ እንደሚችሉ መረጃዎች ፍንጭ ሰጥተዋል። ክላተንበርግ የአውሮፓ ቻምፒዮን ሰሙስ ሊግን ጨምሮ የአውሮፓ ዋንጫ የፍጻሜ ጨዋታውን ጨዋታዎችን መርተዋል። ተመልካቾች የምሽቱ የስፖርት ዘገባ ተጠናቋል። መልካም ምሽት